አቤት! የሀብታም ልጆች ማለት ነው። በቃ ገንዘብ ስላላችሁ ዓለምን የያዛችሁ ነው አይደል የሚመስላችሁ? ሄርሜላ ስታለቀስ እንድንየ ሳቀ። የምር እኔ ለቪዲዮ ስላላስመስልም፣ የምር እንዴት እንዳሳቀች። ምንድነው እንደዚህ የሚያደርግሽ? ምንድነው እንደዚህ የሚያደርግሽ እንጂ የሰው ባል ካልወሰድኩ ብልሽ ነው። እንኪ፣ እንኪ ቲሹ፣ እንኪ፣ ሶፍት ሶፍት እንዴ ምን አይነት ነፋርቃታችን። ንፍርቅ ትናንትና ሆስፒታል ነበርሽ፣ ዛሬ ደግሞ ምንቅርቅር ብለሽ ይሄ በርበሬ መሰለ ፊትሽን ትነፋርቂብናለሽ። ንፍርቅ ንፋርቅ። ጠንካራ ሴት ነኝ እያልሻል ነበር። ሻሽ ድራስ ቪዲዮን ደጋግሚ አየወጥ። ይሄ ዘፈን ሲጀምር የተዘፈ የዘፈነችው ፊዮኒካ ፊኖሪካ ፊሮኒካ ነው ፊኖሪካ ለአባት ለፋዘር ለፋዘር ነው፣ እሺ አንተን ብዬ ይሄ ዘፈን ሲጀምር ለባል አይሆንም፣ ለውሽማም አይሆንም፣ ለፍቅርም አይሆንም። ምክንያቱም ይሄን ዘፈን የሚመጥን ወንድ የለም፣ እኛ አካባቢ እኛ ሀገር ላይ ማለት ነው። እውነት ለመናገር የሀበሻ ወንዶች እንደዚህ ዘፈን አይገባቸውም። ባይሆን አባት ባሌ ደው የስ ማናሉ ብሎክ አርገኝ። ይሄን ዘፈን የሚገባው አባት ነው። እውነት ለመናገር ይሄን ዘፈን የሚመጥን ወንድ የለም፣ ምክንያቱም የሀበሻ ወንዶች ፍቅር መስጠት አትችሉ፣ ሴት አታከብሩ፣ ለሚስታችሁን እንትን አትሉ። ይሄ ዘፈን ለእናንተ አይገባም። እውነት ለምናገር ሁ እና አንዳንድ ምናልባት አንዳንድ በስንት አካባቢ አንዳንድ ወንዶች ልትኖሩ ትችላላችሁ። እና ወደ ጉዳይ ልመለስና፣ ቆይ ሄርሜላ፣ ምንድን ነው ያስለቀሰሽ? ሸሪ ከታች ደግሞ አብረሽ ሪፖስት ላይ በምን ያለቅሰሽ ለምን ለቪዲዮስ? እንትን አይደለም አላሽጋበጥም። ወደ ለምን ነገር የጂ ቪዲዮ ሳይ እንዲ ነው የሳኩት። ትናንትና ሆስፒታል እንደገባሽ ተነገረኝ። ዛሬ ደግሞ ተመነቃቅርሽ መጥተሽ ፊትሽን በርበሬ ያስመሰልሽ ታለቅሻለሽ። የምታለቅሽበት አላማ ምንድን ነው? ማነው ቆይ የሚያስለክስሽ? በርበሬ እያጠኑሽ ነው እንደዚህ ፊትሽ የቀላው? ማለቴ የሚያስለክስ ነገር እየተቀባሽ ነው ማለት። ስካብርሽ ስለተለየሽ ነው እንዲህ የምታለቅሽ ነው። እንዴ ከታች ደግሞ እሱ የአባብሳ አልቅሽ እኮ ነው እያለት ያለው ሪፖስት ላይ እያለ ይልክናት አላሸንጉሊት ማለት ነው። እኔ የምሬ ብላቸው ካሜራ ማይኖር እንዴት እንደምስቅ ፊት ለፊቴ ካሜራ ያለ እንዴት እንዳናግራቸው እና የሰው ትዳር ላይ ፊት ያልሺው አንቺ። የሰው ህይወት ላይ መጥተሽ ፊት ያልሺው አንቺ። ምንም ይሁን ምንም ነገር እጋፈጣለሁ ከአንተ ጋር ብቻ ልሆን አንተን ብቻ ለደባብስ ብልሽ ያልሺው አንቺ። ሚያነፋርቅሽ ራስሽ አሁንም አንቺ ምንድን ነው ቆይ የሰው ነገር ካልወሰድኩ ብለሽ ነው ትነፋረቂው ሹ ሀዛ በጥፊ ነበር ማለት አንቺ ምን ትመስላለች መልክ እያላት ቆመና እያላት መጥፎ ቦታ ወድቃ እንዴት ታበሳጨኛለች ወይኔ ቀለሟ ወይኔ ቅመሟ ወይኔ ቀለሟ ወይኔ ቅመሟ ሄርሜላ ግን ማንም ዘመድ የለሽም ማለት ቤተሰብ ወላጆች ምናምን ወንድም ታላቅ ወንድም እህት የለሽም ደህና አድርጎ ጸበል የሚወስድ ሰው ነው እኮ የሚያስፈልግሽ ሄርሙ የምር በጣም እኮ ራስሽን ስተሻል በጣም ራስሽን እየጎዳሽ ነው ጸበል መሄድ አለብሽ። ስውሯ ማርያም ጻድቃኔ ማርያም በቃ እኛ አካባቢ ደግሞ ቡታጅራ ላይ ተክለ ሃይማኖት ጸበል አለ። ጌቤ እስኪ ተፈውሰሽ ትወጫለሽ። ምንድነው ነው የሚያስለቅስሽ? አብርሽ ከሚስቱ ጋር ፍቅር በፍቅር ናቸው። ፊትሽ፣ አይንሽ ደም ለበሳ። አረ ወይኔ አረ ወይኔ። የዘንድሮ ሴቶች እንደው የማይገባችው ቦታ ላይ ቁጥ ፊት ትላላቸው። መልክ ስላለሽ፣ ቁምና ስላለሽ፣ ገንዘብ ስላለሽ ወይስ ለአብርሽ የሰጠሽው አምስት መቶ ሺህ ሰዓት እየጸጸተሽ ነው። ትኬት ትቆርጠሽ ብላመ ተዝናና ያልሽው እየጸጸት ምንድን ነው እየጸጸተሽ ያለው? አብርሽ እኮ የህይወት አጋር አለው፣ ባለትዳር ነው፣ የልጅ አባት ነው። ምንድን ያስደቀሰሽ? ምንድን ያነፋረቀሽ? ይህን ዘፈን ደግሞ ለማን ነው? ለሱ ነው የጋበሽው? መቶ እንደገና ሄርሙዬ እንደዚህ እኮ መሆን የለብሽም በድጋሚ አንድ ላይ መሆን እንችላለን፣ በሩታ እናስወቅዳለን። እንዲ ልሽ ይፈለግሽው አብርሽ በቱ እየመጣበቱኝ ይምጣብሽ። ሴት አሰዳቢ፣ እንደውም አንቺ ገመድ አይደለም የሚያንስሽ፣ ቻርጀሪን ልስጥሽ መሰለኝ። ትልቅ ቻርጀር አለ አይደለም፣ ማብራት ያዥሽ በአንድ የጸጥ ያደርግሻል። ትች ሴት አሰዳቢ፣ ወልቅሽ ውልቅ ሆንሽ። አሁን ምን እየደስደባት ቆንጆ አላት ቆመራ አላት። ጉድ ተብላ ነው ምትሰዳዎች ግዳንገ ነገር አስታፍሩላ- አስታፍሩላ አንዲ ወደ ጭቅላት ያቦያ ቲክቶክ ገባ ትላለች ወይ ጉድ ፈተ ሳው ቆይ፣ ምን ሆኖ ነው የሚያማችሁ? ቆይ እውነት እኔ ባለትዳር ወንድ አፍቅሬ አይደለም፣ ህዝብ ሊያየኝ አይደለም፣ ህዝብ ሊሳለቅብኝ ቀርቶ እደበቃለሁ፣ አፈራለሁ። የምሬን ነው ምላችሁ እንዴ። ምክንያቱም የምንም ደስ አይልም የማደርገው ነገር እንደ ብታፈቅዱ ራሱ እንደዚህ በቃ ተነጋግራችሁ እኮ መለያየት እንዳለባችሁ ነገርሹ ነገረሽ ተነጋገራችሁ እኮ ከዚህ በላይ ምን ይሁን ብለሽ ነው የምትነፋረቅ? ንፍርቅ ምን ትመስላለች? ቤተሰብ አሰዳቢ፣ ሀገር አሰዳቢ፣ ሴት አሰዳቢ ውልቅልቅ ውልቅ ሚሊዮኖች ከንቱ ገልቱ ኮሜንት ላይ ባሏት ምን አይነት ይሄ ልጅ እንደው አይኑን ጥሎ ባታል ተመልሶ ወደ ቦታ ጅራ እንዲመጣ ነው አለ እንዲምታ የምትነፈራረቀው። የምሬ ነው የምላችሁ እንደው ቅጣጣ ልጅ ማለት ነው። ቤተሰብ የለሽ ማንቺ ቤተሰብ ታሰድቢያለሽ እንዴ ምን አይነቷ ናት በቃ የው ዩቲብ ተከፈተልሽ እንደማንኛውም ሰው ስሪ ዝም ብለሽ ስሪ መስራት ከሆነ አላማሽ ማለት ነው እንዴ ምንድን ነው አንቺ አብርሽ ለማንም ሴት ሰጥቶ የማያውቀውን ቻንስን የሰጠሽ የምር ሰራችሁ ሁለት ወር እኮ አብራችሁ ያሳለፋችሁ አንዴ ገንዳ ስትወስጅብን አንዴ ሆቴል ይዘሽ ስትጂ አንዴ ኤርፖርት ይዘሽ ስትጂ አንዴ ቡታጅራ ተከተለሽ ስ አረ እንደውም ገጠር አያትሽ ሰፈር ስትወስጂው ለማንም ሴት እኮ አብርሽ እንደዚህ አልሆንም ትዳሩን ትቶ ማለት ነው ፊት ሰጠሽ ተጨመላለቅሽ አሁን ሳበዛሽ ግድ አንግድ እግር ምን ትመስላለች ፍረተ ቤዝ አበባ ወደ እዛ አትነፈራረግብን ትሽ ምን አይነት ነው እኔ እንደዚህ መሳደብ አልወድ እውነት ለምናገር ቆንጆ ናት ብዙ ስድብ ሰድባት አለ ቆንጆ ቆንጆ ስድቦች ግን እግዚአብሔር አምላክ ነው የፈጠራት እሷና አሁን እንደዚህ እግር እንደዚህ ከንፈር እንደዚህ ምናም ብል በእግዚአብሔር ስራ ነው መጋባው ስለዚህ አስተሳሰቧ ግን ሊያሰድባት ይገባል አንተ ማብረሽ አትከታተል ፎሎዋን አንሳ በቃ ምንድነው በየሪፖስቱ እያለቀስኩ ምናምን ምናምንት የምትለው? አንተ ራሱ እንደውዴ እንደ አንተ ራሱ ድጋሜ መገረዝ አለብህ። የምሬ ነው ምልህ። ልጅ ብቻ አይደለም አንተ ራሱ ትላንት መገረዝ ነበረበት፣ በደንብ መቆረጥ ነበረበት። ወይኔ ጉድ። ሁሉ እናንተ አታሳስቱን፣ ተው፣ ተው። ስነስርዓት ያሱ እንዴ፣ ምንድነው ደስ መባለግ እንደው እፍረት አጣችሁ እኮ እፍረተ ቢሶ ናችሁ። የምሬ ነው ምላችሁ እኛ እንዴ ስራ እንስራ። ሄው ራሴን ጥያለው በእናንተ። አንዴ አብረሽ፣ አንዴ ሩት፣ አንዴ ሄረሜላ አንዴ ብሩኬ፣ አንዴ ሀይኒ፣ አንዴ ገለመኔ ስል እንዴ አራት አሳብዱን። እኛ የሚያዳም ቅመሞችን አሳዝናችሁ። ተው፣ ተው፣ ተው፣ ተው። እንዴ ምንድን ነው ሹሃጣ መለጠፍ ነበር አንቺንማ ምማ ደህና አድርጎ ባዶ ቤት ነበር ዘግቶ ማስቀመጥ። ልክት ገቢ ነበረ ስርዓ ገቢ አርፈሽ ጸበል ገቢ ሴት አሰዳቢም ትመስላለች ሲሆን ልፋጫም ለሀጫ ጉድ እኮ ነው እናንተ